አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ የብዛ መጥቻለሁ መጥቻለሁ እና እንደምትመጡ እርግጠኛ ነኝ የሆናት እርግጠኛ ነኝ ማለት ነው። ጠፍታችኋል ጠፍታችኋል ማለት ነው። አላ ኩል ሃል አበረታቱኝ። እወዳችኋለው ውድ ድንቅ ሆናችሁ ቤተሰቦቼ ማለት ነው። ዛሬ ይዤ የመጣሁት ተወዳጅ የሆኑ የሀረግ ድራማ ክፍል መቶ አንደኛው ላይ ስለደረሱ በቃ እሺ ከቻልኩ ማለት ነው ከች ከትንሽ ደቂቃዎች በፊት ነው የተለቀቀው። ቤታቸው ጎራ ማለት ትችላላቸው አይደል? እኔን ግን ስትሮጡ ወደዛ ስትሮጡ ወደ ኦሪጂናሉ ጋር ስትሮጡ እኔንም ላይኳን ጠቀርኩ። ቆይ እጃቸው አማችኋል፣ ላይክ ብታረጉ ማለት ነው አማችሁ ማለት አንደአንዱ ካመመቻችሁ ምናልባት ስራም በዝቶ እጃችሁ ማማችሁ ከሆነ እውነት ገብታችሁ ላይክ ሳታረጉ የሚተጡ ልጆች ማለት ነው። እጃችሁ አንዱ ካመማችሁ ባንዱ አንዱ ካመማችሁ ባንዱ በቃ ሁለት ካመማችሁ በሶስተኛው፣ ሶስተኛው ካመማችሁ በአራተኛው እጅ እኮ ላይክ ያደርጋል ማለት ነው። ማሻላ ተባረከላ አላህ ሙሉ አድርጎ ፈጥሮናል ማለት ነው። አላህ ሱብሃነ ወተአላ በሰጣን ፀጋ ማለት ነው። ሰው ብንረዳበት ችግር አለው። እውነት ችግር የለውም። እውነት ችግር የለም፣ ችግር የለውም። እኔን በላይክ በሼር በሰብስክራይ አዲስ ሆናችሁ በኮመንት ታስል ቀጥቶብኛል። በኮመንት በሼር በሰብስክራይ ብታበረታቱኝ ሰብስክራይ ብታሳድጉልኝ ችግር አለው? ችግር የለውም ማለት ነው። እውነት ሰው ለመርዳት ሰው ብቻ መሆን በቂ መሰለኝ። ግን እናንተ ሰብስክራይ ራሱ የቀነሰብኝ ነው ማለት ነው። ምን ሆናችሁ ነው? ተው እንጂ ተው እንጂ። የመዳምን ቅምም ያላሳደጋችሁ ሰዎች ማለት ነው። አይ የግድ እኔ ባሌ ሌላ ምስጣ ገባብኝ፣ ባሌ ፈታኝ፣ እንደዚህ ከጓደኛ የተጣላ ወደትኩት፣ ለቀቁት፣ መታሁት ካላልኩ ግድ በቃ ሰብስክራይ አያድግም። ተው ተው ተው ግን ይዘኑልኝ። ተው ወላሂ ላዚም የመዳም ቅመም ሴንት እንግሊት ና ያለባት ወላሂ እንግሊት ያዩት ያቁታል ማለት ነው። ለነዚህ ለመዳም ቅመሞች ብታሳድጉን፣ ሰብስክራይ ብታረጉን ሼር ብታረጉን ችግር የለም ማለት ነው። እኛም የመዳም ቅመሞች እርስ በርሳችን ለምንድን ነው እንዳላወቀ ሰው ምን ሆነው ማለት ነው። እውነት ያንቺን ቤት ኢሳት ያየሽ፣ ያንቺን ቤት ላብ ያየሽ፣ ያንቺን ቤት ፎቅና ምድር ያየሽ፣ ያንቺን ቤት ጂቢ ወድ ያየሽ፣ በሰው ስጨክኝም ምን ይመስለሻል? ኧረ አትጨክኑ። ተው ተው ተው የመዳም ቅሞች ራሱ እየጨከናችሁ ነው። አትጨክ ነው መቼም መቼም፣ እኛም እቺን ቻናላችን ከፍተን እናሳድገዋለን ብለን ነው እዚህ ጋር መተን እንትን ምንለው ማለት ነው። ለመና በቃ ለመና በሉት ለመና በሉት ስለዚህ አንድ ሰው ለማደግ ስለተነሳ፣ መቼም ተመችቶት ባይሆን ነው እንጂ ወደ ኋላ የሚለው ወደ ኋላ የሚል ሰው አይኖርም፣ ወደ ፊት እንጂ። ለምን ብትሉ እዚ ጋ የመጣበት አላማ አይረሳም ማለት ነው። ከተመቸው ካልተመቸው ደግሞ ግድ ካልተመቸው ደግሞ ነፍሱን ማጎሳቆል የለበትም። እንደኔ እንደኔ አሁን በፊት አሳለፍኳቸው ጊዜ በ በጣም ነው የሚያስጠሉኝ ማለት ነው። ለምን ብትሉ ራሴን በጣም ነው የጎዳሁት ማለት ነው። እንደውም አንድ ቻናዬ እንግዲህ ሀገሩን ገብቷል አለ ሃይራማው እንደዛ ሊባል መሰለኝ። የራሱ ጉዳይ። እንደውም እዛ ገደል ገብቶ ጉርጋት ገብቶ ውድቅ ብሎ ጣፋ ላይ መጣ። ጣፋ ማለት ነው እሱ እሱን ሲያሳድግ ጊዜ ራሴን ጎድቼ በጣም ለሱ እንትን ብዬ በጣም ከስራ ጋር ተጎሳቁዬ ነበር እየሰራሁት የነበረ፣ በዛውም ልክ ስለተጨነኩለት በጣም ስለተጠበኩለት በጣም በቃ የሆነ ነገር ገጥሞ ጥርቃለ ማለት ነው። ስለዚህ ይህንን ለምንድን ነው ያመጣሁት አንድ ሰው ባይመችው ብሆን ነው እንጂ ሲመቸው መቼም ቻናው እንዲቀዘቅዝ ክፍተት አይሰጥም ማለት ነው። እኔ አሁን በመቅራቴ ቻና ይቀዘቀዘ እንጂ ከእናንቴ ከተለየየው እስካሁን ቻና ይቀዝቅዟል እንጂ የጨመረ ነገር የለም ማለት ነው። ያንን ያቀዘቀዘው ምንድነው? ስላልተመቼን ብቻ ለምንድነው ነፍስ እያየ እንደዚህ አንጠልጥያት? በቃ አላሰቃያቸውም አላሰቃያትም። ይሄ ነገር ትንሽ ጋብ ላድርገው ብዬ ስላሰብኩ ብቻ ነው። በጣም በጣም ከልክ በላይ ስራ በዛብኝ፣ ከዚህ ጋር አልተመችኝም። ለዛ ነው ቤቴጉር አካላችሁ ቤታችሁ ጎራ ይላለሁ። እውነት ለመናገር እንደዚህ እንደ ድሮ ስልክ ይዞ መዞር ያም ያም ያም እዛም እዛም በቃ አበደን አበጠን አልተመቸኝም ማለት ነው። ሲመችኝ አሁንም ደግ የሚደጋግም የሚነግራችሁ ነገር ብኖር ቢመችኝ ወደ ኋላ የሚቀርበት ጉዳይ የለኝም ወደፊት እንጂ። እሺ ወዶች ያበረታደ ላይክ አርጉ፣ ሼር አድርጉ፣ ሰብስክራ አድርጉ ውድድር ውድድር ማረጋችሁ በቃ የአረግ ዲራማውን ዜና ለማንበብ የራሴን ብሶት አልሰጣኝም ማለት ነው። ብሶታችን አላህ ያጨረሰልኝ እኔን ላይ ካረገ ከባላ አ አላህ ሱብሓነሁ ወተዓላ ያዱ ነው ማለት ነው ከኮፉ ነገር አላህ ጠብቀው ማለት ነው። ወቱ ከመቅረጥ አላህ የጠብቀው ማለት ነው። ላይቅ ብቻ አላረገ ልኝ ሰው እችን ድዋ በቀልድ የሚታገኙ መሰላችሁን? አላረግም እኔ በቀልድ አላረግም እኔ። ድዋ ወደወደ ስለሚመጣልኝ ድዋ ለማንም አረጋለሁ። እንኳን ለቤተሰቦች ይቅርና ለማንም ላየሁት እንደዚህ ሚዲያ ላይ ላየሁት ሁሉም ድዋ አረጋለሁ ማለት ነው። ድዋ በማረግ የሚጎዳ ነገር የለም። ምጣቀምንጂ ለናንተ ዱዓ ባረኩ ቁጥር የኔ ሀረጃ ነው ቀድሞ የሚወጣ። ይሄ እርግጠኛ መሆን አለባችሁ። ለሰው ብቻ ጥሩ አስቡ። ለሰው ብቻ ዱዓ አርጉ። ለሰው ብቻ ቀኝ ማሰብ መቻል አለባችሁ እንጂ የራሳችሁ ሀጃ እዛ ለሱ ለራሱ ተዉት ማለት ነው። ስለዚህ ወዳችኋለሁ። ሰላማችሁ እዛ ሰላም፣ ለሀገራችን ሰላም፣ ለእናንተ የዘውትር ምኞቴ ነው ማለት ነው። የነበረን ቆይታ ይህንን ይመስላል። ቀጣይ ደግሞ ሀረግ ሚዲያ ተወዳጅ የሆኑት ይዞ አዲስ ነገር ሲመጡ ከጅ እንላለን።